ታሪካዊ በዓል ነው። ያ ማለት ከነቢዩላህ ኢብራሂም ጋር የተያያዘ ነው፣ አለይ ሰላም እና በአጠቃላይ ሙስሊሙ እርስ በርሱ የሚገናኝበት እንትን ማለው የሚረዳዳበት በዓል አድርጎ ነው መያዮና ከአረፋ ጋር ከሐጅ ጋር ተያይዞ ያለ በዓል ነው። ዱህያ ማድረግ እርድ ሱና ነው። ይሄ ሱና ደግሞ የሚያዘን ምንድ ነው? የሚገባው ወይም አንድ ግለሰብ የሚያገኘው አንድ በሬ ለሰባት ይታረዳል። በድርሻው ያለው ስጋ ለሶስት ያካፍሏል። ለሶስት አካፍሎ አንደኛው ለቤተሰቡ፣ ሁለተኛው ደግሞ ለእንግዶች፣ ሶስተኛው ደግሞ ለምስኪኖች ነው። ለደሃዮች እና በአጠቃላይ ምስኪኖችን ነው የምንለውና ይህን ነው ማድረግ ያለብን። ምስኪኖችን መርዳት ማሰብ ግዴታችንም ጭምር ስለሆነ ነው። እስልምና በአጠቃላይ የሚያዘው ከማንኛውም ማህበረሰብ ጋር ሰላምን ፈጥሮ ተቻችሎ ተዋዶ ተፋቅሮ መኖርን ነው እና ወልቂጤ በአሁኑ ሰዓት በጣም ደስ በሚል ሁኔታ ነው ያለው። እርስ በርሱ እየተጋገዘ እየተወያየ እየተቻቻለ ነው ያለው። ይሄ ሰላም በዚሁ ማስቀጠል እንዳለበት ነው መልእክት የምናስተላልፈው። ፕሮግራሙ ዘንድሮ በጣም በተለየ ሁኔታ በሰላም በጠዋት አጥነቀናል። ምንም ነገር የለም። በጣም ደስ ሁኔታ በተሳካ ሁኔታ ተጠናቋል። ዘንድሮ እንደው በጣም ነው ያለቀው። ከሚስኪኖች ጋር ነው እቸገሩ ሰዎች አላማ እቸገሮች። የኢትዮጵያ ሙስሊም ማህበረሰብ በሙሉ እንኳን ለኢደላ አድሃ ያረፋ ሰላም አደረሳችሁ ፈልጋለሁ እምነታችን በአጽንኦት የሚያዘው ተግባር አንድ ካለ ማካፈል ነው። እንኳን እንደዚህ ስጋ የተለያዩ ነገሮች በሚኖር ሰዓት ሳይሆን ያለህን እንኳን ቤት ውስጥ በምታዘጋጅበት ጊዜ ጎረቤት ላሉት መርሳት እንደሌለበት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲታቸው አስተምረውናል አስተመረውናል። በዓል ደግሞ ሲኖር የተቸገሩ ወገኖች በጣም ብዙ ናቸው እንደሚታወቅ ማለት ነው። እንደ ወጣትም ይሄንን ትብብር እያደረግን ነበር፣ ከሌላ አካላት ሁነን እንደዚያ ነገሮች እንዲመጡ አሁን ከዚህ ሰላት በኋላ የሚደረጉ አሉ። ሌላ የምናካፍለው ሁሉም ግን ምእመን በዚህ ልክ ካለው አንድ ሶስተኛን አካፍሎ ለተቸገሩ ወገኖች ከጎኑ ላሉት ማድረስ ግዴታም ጭምር ነው ለአንድ ማህበረሰብ። እኔ የዘንድሮ ዒድ ይለይብኛል የጸጥታ መዋቅሩ ነው፣ በዚህ አጋጣሚ ማመስገን እፈልጋለሁ። በጣም ደስ የሚል ነበር። የወጣት አደረጃጀቱን ቀድሞ ራሱ አወያይተውን፣ እንዲሁ ደግሞ በየፌርማታ ራሱ ጸጥታ ኃይል በደንብ ተጠናክሮ እየሰራ ነበር። ይሄንን አይቶ ደግሞ ምእመኑም ወደዚህ ከተማ እንዲሁም ደግሞ ያለፈ መንገዱን ተጠቅሞ ይህንን ሰላም ማስጠበቅ ውዴታ ሳይሆን ግዴታም ጭምር ነው። ሰላት ማስቀጠል መቻል አለበት። ሰላሙ የሚያደፈርሱ ነገሮችን ነክሱ በማውጣት እንደዚህ ጥንቃቄዎች ማድረግ ከማህበረሰቡ በደንብ የሚጠበቅ ነው። የመንግስትን አቅጣጫ ከተከትሎ በዛው ልክ ማስኬድ ይፈልጋል። ደስ የሚል ግን የሰላሙ ሂደት እኔ በጣም ተመችቶኛል። ይሄኛው በተለይ ማለት ነው። በተለይ ይለይብኛል። አላህ አክበር